ቺርስ ለሩታና ለሩታዬ በጎች ያስፈልጋችኋል። እናንተ ጋር ምንም አይነት ደስታ የለም። ንዴት፣ በቃ እንደዛ ነገር ነው ያለው። መናደድ፣ መቃጠል እና፣ ቺርስ ለሩታዬና ለሩታዬ በጎች ያስፈልጋችኋል። እውነቴን ነው የምላችሁ። እኔ በጣም ነው የማስብላችሁ። ለምን እንደማስብላችሁ ታውቃላችሁ? በጣም ታሳዝኑኛላችሁ። ምንም ደስታ የለም እናንተ ጋር። በቃ መቃጠል ነው ንዴት ነው ሩታዬ ራሷ ማለት ነው። በቃ መቃጠል ነው ንዴት ነው። ያው የውሸትም ቢሆን እየተናደደች ነው እና እናንተም ደግሞ ደስታ የለም። አበጋዝና ደመቆ ማለት አብረሽና ሩታ መቼም ሊያስደስቷችሁ አልችኋል። እና ይህ ያስፈልጋችኋል። በተለይ ደግሞ የሩታዬ በቆች እሷስ ብሯን ያን ዶላሯን እየለቀመች ነው። ሩታዬ ብትናደድ አበጋዝ ይገዛላታል። እናንተ ግን በነፃ ነው የምትናደድ። ስለዚህ ቢያንስ ሀሊቡን እኔ ልቻላችሁ፣ ወተቱን እኔ ልቻላችሁ አይመስላችሁም? እውነት ነው ምላችሁ፣ እኮ እናንተ ጋር ምንም አይነት ደስታ የለም። ሁልጊዜ ለቅሶ ነው በቃ ሁልጊዜ ንዴት ነው፣ ሁልጊዜ በቃ ማዘን ነው ሐዘን በቃ። ይሄ በጣም ነው የምታሳዝኑኝ፣ እውነት ለመናገር የሩታዬ በጎች። እንደውም ምን አሰብኩ መሰላችሁ? እንግዲህ ነጽዬ መታለች፣ ያሰብኩትንም እነግራችኋለሁ። ያሰብኩት ለሩታዬ በጎች ሳዑዲ እና ዱባይ የሃሊፍ ድርጅት ማለት ነው ማከፋፋይ ሀሊብ ማከፋፋያ ድርጅት እንትን ለመክፈት አስብ ያለው ሳውዲ ላላችሁ። እኔ ያው እኔ ሳውዲ ስለሆንኩኝ የትኛውን ቦታ ላይ እኔ አመጣላችኋለሁ ማለት ነው፣ ድራይቨርም ስላለኝ። ቅርንጫፉን ደግሞ ወደ ዱባይ ኢማራት፣ ዩናይትድ አረቢ ኢሚሬት እዛ ላይ ያው ዱባይ ዋና ከተማ። እውነት ታውቃላችሁ፣ ያው አዲስ አበባ የኢትዮጵያ ዋና ከተማ እንደመሆኗ ዱባይ ደግሞ የኢሚሬት የዱባይ የዩናይትድ አረቢ ኢሚሬት ዋና ከተማ ነች ማለት ነው። ዱባይ ላይ እንግዲህ ቅርንጫፉን አደርጋለሁ እዛ ማለት ነው። ያስፈልጋችኋል፣ እናንተ ጋር እንደነገርኳችሁ ግሬስ ፋሚሊዎች ደስታ እናንተ ጋር የለም። በቃ ይሄው ሁለተኛ ዓመታችሁ ሁልጊዜ ለቅሶ ነው፣ ሀዘን ነው። በቃ ንዴት ነው፣ መቃጠል ነው። አንድ ቀን እንኳ ስትደሰቱ አላየውም። ሰርጉ ራሱ ዱባይ እንኳ ቢሆን ምንም አይነት ደስታ አላየውባችሁም። በቃ እንዴት ተዋረዳችሁ ነው የወጣችሁት? ሻይ አዘዙ እንደዚህ አሉ ምናምን እየተባሏችሁ እና እናንተ ጋር ምንም አይነት ደስታ ስለሌለ በቃ ሀሊብ ያስፈልጋቸዋል ሶፍትም አቀብላለሁ ስለምታለቅሱ ማለት ነው እንግዲህ ነጽዬ መታለች በቃ ወደ እናንተ እንዲመጣሁት እንድታግዙኝ ነው ፍረዱ ይብላለች ሴትዮ ምንድን ነው አሁን አንቺ ፍላጎትሽ አበጋዝ መለስልኝ ነው ደግሞ እዚህ ሚዲያ እንጂ ፖሊስ ጣቢያ ወይም ፍርድ ቤት አደለም እኮ እዚህ ጋር ነጽዬ የፈሰሰው አሁን ይህን ሀሊብ ብደፋው ይህን ሀሊብ ብደፋው ነጽዬ ማለት ነው መልሼ ማፈስ እችላለሁ አንቺም እንደዛው ነሽ አበጋዘን ሂድ ብለሽ ለሌላ ሴት አስተላልፈች ሰተሸዋል። በቃ ሰተሻት አለ ማለት ነው። አሁን ተመለስልኝ ማለት ወንድና ምንድን ነው የሚባለው? ወንድና ውሽግመት ምናምን ብቻ ወንድ ልጅ ሌላ ሴት ጋር ሂድ ይቀፍ ሳማት ብለሽ ሰተሽ ስታበቂ ተመለስልኝ፣ ይሄ አይነፋም ከባሻርላ። በእርግጥ እኔ እንጃ ደግሞ ምን ስትሰማውኝ፣ ምንድን አሁን እኛ እንድንረዳሽ የምትፈልጊ አበጋዘን እንድመለስ ከሆነ አይመለስም። ሩታና አብሬሽ አይለያዩ። ለምን እንደማይለያታቃላቸው አበጋዝ አብሬሽ ማለት ይ ዛሬስ በስም ልጥራው፣ አብሬሽ ገንዘብ ይወዳል። ገንዘብ የገንዘብ ምንጩ ደግሞ የገቢ ምንጩ ደግሞ ሩታ ነች። ሰው እሷን መቼም ቢሆን ሊተዋት አይችልም። ደስታ ባይሰጣትም ደመቁ ደግሞ ከአብሬሽ መለየት አትችልም። ተወዳዋለች፣ እሱ ግን አይፈልጋትም። የያዛት ምክንያት እንግዲህ ገንዘብ ስለሚያገኝባት ነው። ብዙ በጎች ስላሏት የገቢ ምንጭ ስለሆነች ሩታን ይይዛታል አብሬሽ ማለት ነው። ሩታ ደግሞ አብሬሽን ስለምታፈቅረው በቃ ደስታ ባይኖራትም እንደዚህ ያለቀሰች ትኖራለች ማለት ነው እንደዛ ነው ምክንያቱም ያበጋዝን ትራፊ ማን እንዲወስድ አይችልም ገባሽ አይደለ እና አሁን አንቺ ፍላጎትሽ ምንድን ነው እዚህ ጋር እርዱኝ እሺ አሁን አንቺ ተበድለሻል ሴት ልጅ ነሽ እንደዚህ በድሎኛል እንደዚህ እንደዚህ ከርቶኛል አግዙኝ ገባሽ አይደለ ከጎን የሆኑ ብትይ ከጎንሽ እንሆናለን አንቺ እኮ አሁን መረጃ አለኝ ፖሊስ ጣቢያ እሄዳለሁ እንደዚህ ይሄ በጣም በጣም በቃ ምንድን ነው ይመለስልኝ? ነው ፍላጎትሽ? አይመለስም። እንዴት ነው የሚመለስልሽ? ሩታ እኮ መጀመሪያ ስትመጣ የወደቀ ሰው አነሳሽ ተብሎ ተቀባይነትን አግኝታለች። ገባሽ አደለ? የዛኔ አንቺ ፍቅር ጋር ተለያዩ ሲባል መተሽ በነበረ የዛኔ የአንቺ ተቀባይነት አገኝ ነበር። አሁን አንቺ የሚቀበልሽ ሲ የለም፣ ከአበጋዝ ጋር ሁኝ ሚል አበጋዝ አንድም ከፍቅር ጋር ሲሆን ይሰራል፣ ሁለቲም ደግሞ ከሩታ ከሩታና ከፍቅር ጋር ውጭ ከሆነ ተከታይ አያገኝም። ሁለታቸው ጋር ከሆነ ግን ያገኛል ማለት ነው። ገባቸው ፍቅርዬ ጋ ቢሆን የማይጎዳ ሩታም ጋር ቢሆን አይጎዳም። ዶላር ያገኛል ማለት ነው። አየሽ፣ እነዚህ ልጆች ተቀባይነት አግኝተዋል። አንቺ ግን አሁን መልቀሱ ምንም ዋጋ የለውም። ይሄ የቆየ ቪዲዮ በእርግጥ እኔ ሳስበው ሳስበው አንቺ ጋ ግንኙነታቸው እውነት ይመስለኛል ያኔ ምክንያቱም አሁን ኤፍሬምም አሉ አብራችሁ ምናምን የልጅነት ፍቅርሽ። እኔ እኮ ደግሞ ፍቅርዬ ምንድን ነው ያልሺው? ፍቅርዬ ለቃቄ ነው ቆንጆ። በፍቅርዬ ከመጣሽ እዚህ ሚዲያ ነው የምጠፊው። እውነት እና ምንድን ነው ያልሺው? ፍቅርዬ ትረዳኛለች፣ ጥሩ ልጅ ናት። ኦፍኮርስ ፍቅርዬ ምርጥ ልጅ ነች፣ ጥሩ ልጅ ነች፣ ስማርት ነች። ገባሽ አይደል? ግን መርሳት የሌለብሽ ፍቅርዬ የአብሬሽ ፍቅረኛ ነበረች፣ አንቺም የአብሬሽ ፍቅረኛ ነበርሽ። እንዴት ነው ሁለታችሁ? ትደግፈኝን ምናምን አይደል ኖ አልገባኝም አላውቅም። ምን መሰለሽ ፍቅርዬ፣ እንግዲህ አንቺ በዚህ አይነት አመጣጥሽ ደግሞ እያስፈራሩኝ ነው አልሽ። ማንም ያስፈራራሽ ታዲያ ሂጂ ፖሊስ ጣቢያ። ማንም ያስፈራራሽ። ድሮስ የሩት አበጎች ናቸው ፍቅርዬን ሲያስፈራሯት የነበሩት ብር እየላኩ ብር እየከፈሉ ለዱርዮች ምናምን ማለት ነው እየሰጡ እዛ ጋ ላሉት በጎቹ ናቸው የሩታዬ በጎች ማለት ነው። አሁን አንቺን አያውቁሽም፣ የሩታዬ በጎች አሁን አያውቁሽም አንቺን ፍቅርዬ። የዚህ መታ ቪዲዮ ስትሰራ ከዛ እነሱ እየደወሉ ቁጥሩ እንትን እያሉ ብር እራሱ ልከዋል የሩታዬ በጎች ማለት ነው። ልከው ፍቅርዬን ብዙ ነገር አድርገዋል፣ እያስፈራሩ ካሜራ እስከሚሰበር ብዙ ነገር አድርገዋል። ገባቸው አይደለም ይህን ያደረጉት እነማን ናቸው? የሩታ በጎች አሁን፣ አንቺ የሩታ በጎች ስትመጪ አያውቁሽም። ሲጀመር በፊት ፎቶሽ ወጣ ነበር ግን ያኔ ዝም ብለው ነው የታለፈው። እኛም አላጋንኙም ብዙ አልሰራንበትም ማለት ነው። ስለዚህ ማን ነው አንቺን የሚያስፈራራሹ? ማን ነው የሚያስፈራራሹ? የሩታይ ምግቦች አያቁሽም። አሁን ነው እያዩሽ ያሉት ብዛሃኞቹ ማለት ነው። አንዳንዴ ሊያቁሽ ይችላሉ። ግን በፊትም ቢያቁሽም ቦታ አልሰጡሽም ነበር። እኔም ራሱ ቦታ አልሰጠውም ያኔ ዝም ብዬ ነው ያለፍኩት ማለት ነው። አሁን ስትመጪ ማን ነው ያስፈራራሽ? አገርሽ አሉ አገርሽ ደግሞ ቡታጅራ ነሽ አደለም እንዴ? እንደኛ እንደ አማራ ክልል ጦርነት የለም ስለዚህ እዛ ጋር መፍትሄ መፈለግ ትችላለች። ወይም ደግሞ ዩቱብ መሰረት ትፈልጋለሁ። እኔ የምላችሁ የቡታጅራ ሴቶች ግን በሰላም ነው። የጉራጌ ሴቶች ማለት ነው። ጉራጌ አለን በቃ ቡታጅራ ናቸው። እናንተ አደለ ከተማ ማለት ነው። እና ሁሌ በቃ ማለት ወንድ ለወንድ እያለቀሳችሁ ምናምን ለምን ትመጣላችሁ? ለምን ሀገራችሁን ታሰድባላችሁ? ብታለቅሱን በውስጥ አልቅሱ። ግን እናንተ እዚህ ጋር እየመጣችሁ ምናምን በቃ ታለቅሳላችሁ። ወንድ እንደዚህ አደረገኝ። ሩታ ማልቅሳ ነው የመጣችሁ አንቺ ማልቅሳ የመጣሽ ምናምን ነገር በጣም ነው የሚደብረው። እውነት ሀገራችሁ ለምን ታሰድባላችሁ? እና እንግዲህ ነጽዬ አመጣጥሽ ልክ እንደሚላት ማለት ነው። እንደ ሩታ ስትመጣ ሁሉ ነገር ብርሽሽ ስታርገው ነው የመጣችሁ። አንቺ መሆን ሁሉ ነገር ብርሽሽ ትያርኩሽ ነው የመጣችሁ። ገባሽ አይደለ? አመጣጥሽ ትክክል አይደለም። እ ቀይርቀ ያሳርጊ ባልሽ ከሆነ ሌላ ሴት አግብቷል። አሁን እንግዲህ በምናየው ማለት ነው አግብቻለሁ ነው የሚለው። አብሬሽና ሩታ ተጋብተናል ነው የሚሉት። እንግዲህ እርጉዝም ነኝ ነው የሚባለው እንግዲህ በምናየው እና አንድ ክርስቲያን ወንድ ሁለት ሴት ማግባት አይችልም። ነገሩ እምነት የላቸውም ለካ። እነሱ ይቅርታ አንቺ ኦርቶዶክስ ነሽ፣ እንኞቹ ግን እምነት የላቸውም። አብሬሽና ሩታ እምነት የላቸውም። በቃ እምነታቸው ገንዘብ ብቻ ነው እምነታቸው ማለት ነው። እና ሁለት ሴት ማግባት አይችልም እና በጣም በጣም የሚያስጠላ ስራ ነው የምትሰሩት። እውነት ለመናገር መስራት ከፈለግሽ ስሪ እናሳድግሻለን። ግን ሂድ ብለሽ ከሌላ ሴት ጋር ስራ ብለሽ ሂደሽ ልከሽ ስታበቂ አሁን ያዙ ይልቀቁኝ ማልቀስ ምናምን ይሄ በጣም ቆንጆ ነሽ እኮ እውነት ቆንጅዬ ነሽ። እንዲሁም አንዳንዴ ስራችሁ ደግሞ እህቱ ትመስለኛለች ማለት ያፋችሁ ስፋት ይቅር ይበለኝና ቆንጅዬ ይሄ ነሽ ግን አፍሽ ሰፊ ነው። እና ያፋችሁ ስፋት የአብሬሽ እህት ነው የምትመስለኝ ለነገሩ ሰፊ ነው

በጣም ያስብላታል እንደሱ የሚያስብላት የሚያከብራት ወንድ የለም። በነገራችን ላይ ለፍቅርዬ ማለት ነው እና ማለት ነው ሲቀጥል ሲቀጣጠል ያዙኝ ልቀቁኝ አትበሉ ማለት ነው። ያ በጋዝ ድራማ እንግዲህ እጅ እጅ ብሏል። በነገራችን ላይ እንደዚህ አይነት ድራማ ማለት ነው። ነጽዬ እንመልስልሽ አሁን የርሽ ነው እንጂ እንመልስልሽ፣ በቃ ይዘን እንመልስልሽ። አይ የመጠሻ አታልቅሽብን፣ በቃ እንዴ። ላይክሽር ሰብስክራይብ አድርጉ ቤተሰብ